ስለዚህ ዛሬ በአካል ታገኘውና አንቺ የተሰማሽን ስሜት በግልጽ ተነግሪዋለሽ። ከዛም በኋላ ግን የአንቺ ስራ ነው የሚሆን። ስልክ ባያነሳም ቢያነሳም እኔ እሱን ተጭኚ ሁለታሽ አብራችሁ መሆን አለባችሁ ግዴታ የሚለውን ነገር ማድረግ አልችልም። እሷ ቪዲዮ መስራት ትፈልጋለች፣ ፎቶ መንሳት ትፈልጋለች። ከአንተ ጋር በቃ ወድሃለች፣ አንተ በሌላ ምንም አልፈለገችም ልጅቷን አንቺ ነሽ ያመጣሽው። ታውን በካሜራ ፊት ቃል ገብተሃል። ችግር የለም። በጣም ነው ደስ ያለኝ በእውነት ቴንክ ዩ። ግን እኔ አሁን እውነት ነው የሚነግርሽ፣ እንትን ነው ማለት ግራ ገብቶኛል። የተፈጠረው ነገር ሁሉም እንትን ብሎኛል። ወይ ሌላ ቀን በደንብ ተገናኝተን እናወራለን። ሌላ ቀን መች? ችግር የለውም። በፈለግሽበት ቀን ማውራት እንችላለን። በቃ እኔ ልጅ የነገን ማወቅ ፈለግሁኝ። መቼውን ማየት ናፈኩ የፍቅር መርጫዬ አንቺውነሽ ልቤን መንፈሴን እገዛሽ። ሰላም እንዴ ናችሁ የባሴ የሮያል ቤተሰቦች እንዲሁም የጽጌ የሮያል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ናፍቃችሁን የነበረ ስለመናገር ዚፕች ላይ ከመጣሁ በጣም ቆይቻለሁ። እንግዲህ ዛሬ ድንገት ቪዲዮ የጀመርኩበት ምክንያት ምንድን ነው? በጣም ብዙ የባሴ አፍቃሪያንን እያየሁ ነው። ወንድሜ ለቀቀርጉት ጋይስ ኤንዌስ በጣም ብዙ ሰዎች ተደውሉልኝ ያላችሁ ምናምን እና እንደምትወዱትም አውቃለሁ። አብዛኞቹ ደግሞ ፍቅር እንደያዛችሁ ሰምቼ ያለሁት ደስ ይላል። ጥሩ ነው፣ ይበል የሚያሰኝ ነው። በእውነቱ ከሆነ ግን አንድ ኬዙ ከበድ ያለና ስትሬስ የሆነ ነገር አለ። ያ ነገር ደግሞ ምንድን ነው መሰላችሁ? አንዷ አፍቃሪ ነኝ ባይ ነገሩን በጣም ስትሬስ አድርጋው ማለት በጣም በጣም ነገሩ ተካብዶ ሁላ በጣም በስሜት አይነት ነው የምትናገረው። ምናምን ምናምን ና ከሌሎቹ ነገሮቹ ይሄኛው ከበድ ያለ ስለሆነ ግዴታ ስለሆነብኝ ና እኔንም በጣም ብዙ ስላወራች ማለት ስሜቷን በጣም ስላጋባችብኝ ነው ዛሬ ላገኛት የወሰንኩት ማለት ነው፣ በዚህ ፔጅም የመጣሁት እና ቤተሰቦች፣ ያው እንግዲህ ሁላችንም ያለፍንበት ነገር ነው። ታውቃላችሁ፣ ማንም ፍቅር ሳይዘው ያለፈ የለም። ይሄንን ስሜት ደግሞ ሁላችንም የምናውቀው ነገር ነው እና እናንተ ይሄን ነገር መረዳት አይከብዳችሁም ብዬ አስባለሁ። ምክንያቱም በፍቅር ያለፈ የለም። የፈለገ እድሜ ክልል ላይ ብንሆን እናፈቅራለን። ሶ ይሄ የፍቅር ስሜት ይሄ ይሄ አጠቃላይ ስሜት ኖርማል ነገር አይደለም፣ ማለቴ ያንን ሰው ካላገኛችሁ የምታክሙበት ነገር አይደለም መስለመናገርና በስልክ ነው ያወራኋት። ላገኛት እፈልጋለሁ፣ ላወራት እፈልጋለሁ። እሷ ደግሞ እያለች ያለችው ባሴን አገናኙ ነው እያለች ያለችው። እሱንም እፈልጋሉ ብያሉ ለምን እንደሆነ አያውቅም። ቦሌ አካባቢ ነው ያለሁት። ድንገት ነው እንዳልኳቸው ቪዲዮ ነው የጀመርኩት፣ ምክንያቱም ላገኛት ስለሆነ እና የመጀመሪያ ስሜቷን እናንተ እንድታውቁ ማለት ነው፣ የመጀመሪያ ስሜቷን እናንተ እንድታዩ ጭምር ስለፈለግኩኝ ማለት ነው። ስለዚህ ይህን ነገር በመረዳት ባሴን እና ኤደን አይ ቲንክ እሷን እናገናኛቸዋለን ማለት ነው። በእርግጠኝነት ነገሩን ሶልቭ እንደሚያደርጉት አስባለሁ። በዚህ መሀል መግባት አልፈልግም። በዚህ በሁለቱ መሀል መግባት አልፈልግም። እሷ ትመጣለች፣ እሱ ይመጣል። ያለውን ነገር ነግራቸዋለሁ። ከዛ ግን መውጣት ነው የምፈልገው። እሷን በራሷ መንገድ ሀንድል ማድረግ አለባት። እሱም በራሱ ነገር አክሰብት ማድረግ ያለበትን አክሰብት ካሁኑ ደግሞ መቅረት ይችላል ማለት ነው። ስለዚህ ሁለቱን ጀስ ማገናኘት፣ እኔ እንደ ድልድይ ብቻ ነው ሆነው እንጂ ነገሩን አንተ አንተ እንደዛ አድርግ አንተ እንደዛ አድርግ ማድረግ አልፈልግም ማለት አልፈልግም። በነገራችሁ ላይ በጣም ብዙ ጊዜ እንደዛ አይነት ነገሮች ማድረግ አልፈልግም። ሰው ማስታረቅም ብትፈልጉ ሰውን በመሃላቸው ገብታችሁ የሆነ ነገር እንኳን መፍጠር ብትፈልጉ ፖዚቲቭም ይሁን ኔጋቲቭም ነገር ማለት ነው መፍጠር ብትፈልጉ ራሱ ያ ሰው እንደፈለገ ያድርግ። ድልድይ ብቻ ነው ሆነ ያለባችሁ የኔ እምነት ነው። ነገር እንዲሰራም ላይሰራ ይችላል እና እንዳልኳችሁ ነው ቦሌ አካባቢ ነው ያለሁት እሷም እዚያ አካባቢ እንድትመጣ ቀጥሪያት አለሁኝ ትምጣና እስኪ ስሜቷን እኩል አብረን እንሰማዋለን ያው እናንተም በምክራቹ እንደምታግዙኝ በኮመንታቹ እንደምታግዙኝ እርግጠኛ ነኝ እና እንግዲህ እስኪ ዋው ዋው ዋው አሪፍ ናት አሪፍ ናት በአካል በጣም ብዙ ሰው ምን ይለኛል? ቀጫጫ ትንሽ ነሽ እንደፈራሁት እና ተረጋጋሽ ነውሽ። ደህና ነሽ? አሁን እንዴት ነሽ? እስኪ ራስሽን አስታውቂ። ቪዲዮ ጀምሬ ነው የጠበቅኩሽ። ኤደሊ ይባላል። ኤደል ማ? ኤደሊ ኤደሊ አዎ፣ ኤደሊ ነው እንዴ ስምሽ? እና እንዴት ነበር መንገድ? አሁን ይመጣል ይመጣል። በነገርሽ ላይ ላደንቅ ማለት አልፈልግም፣ በጣም ቆንጆ ናት። በነገራችን ላይ በካሜራና በአካል በጣም ብዙ ሰው ልዩነት ይፈጥራል። አሁን እኔን ትልቅ ሰው ምናምን አድርገው ነው የሚስሉኝ እና እኔ በአካል ያው እያየኋት ስለሆነ እኔ በጣም ቆንጆ ናት። እና እንደ ሀሳብ ከወንድሜ ባታ መልጥ ደስ ይለኛል። ከወንድሜ ፍቅረኛ ብትን ደስ ይለኛል። እኔም ደስ ይለኛል። ጥሩ ጸባይ እንዳለሽ ተስፋ አደርጋለሁኝ። ስታወኝ የነበረበት መንገድ ምናምን፣ ኦኬ አልጠራጠርም። በቃ አይ አስቤ አወጣሁ እና ምን መሰለሽ ያለውን ነገር በማለት ስሜት እንድትገልጽ ይፈልጋሉ። ለእኔ አወራሽ ነገሮች አሉ። ከምሽ ጀምሮ ከኛ ጋር ቪዲዮ ከምንሰራበት ቀን ጀምሮ የሆነ ስሜት እንደሚሰማሽ ነግረሽኛል። ያው ለነሱ የሚነግርኳቸው ነገር ስለሌለ ነው የሰማሁትን አንዳንድ ነገር ልናገር። ከኛ ጋር ቪዲዮ መሳ ከጀመረ ጀምሮ ያው እንግዲህ አንድ ሁለት ዓመት ሆነዋል ማለት ነው። ከዛ ጊዜ ጀምሮ ማየት እንደምትፈልግ ምናምን ነው። ከዛ ደግሞ አሁን ቪዲዮ ላይ ሲጠፋ ነው እኔን አፈላልጋ ስልኬን አፈላልጋ የደወለችልኝ ብዙ ጊዜ ትደውልኛለች። ግን ያው የማታውቁትን ስልክ አታነሱ ማናችሁን ብትሆኑና የማላቀውን ስልክ አላነሳም ነበረና በጣም ተደጋጋሚ ጊዜ ትደውላለች። ቴክስቷ በጣም ለጉድ ነው ለጉድ ቴሌግራም ላይ ተውኝ በጣም ጽፎ ዋትሳፕ ላይ ኢንስታግራም ላይ ሪኩዌስት አይቻለሁ። ያው እሷ ካለችኝ በኋላ ሪኩዌስት እንጂ ካደረኩት እንጂ አላየውም አላየውም ነበርና በቃ ባገኛችሁ ቦታ ላይ ጽፍልኝ ነበርና ይሄ ነገር ከምን የመጣ ነው የሚለው ነገር ማወቅ የፈለኩት። በመጀመሪያ እንቺን ሳላመሰግን ማለፍ አልፈልግም። የምር በደንብ ቦታ ሰጣኝ ነበር፣ ስታወራኝ ነበር የሆነ ከሆነ ጊዜ በኋላ ያው እንደ እህት ነው፣ በቃ ቀርባ የውስጤን ስሰማኝ የነበረው እና አሁንም ይሄን ለእኔ በማድረግሽ ደግሞ አሁንም ድጋሜ በጣም ለምሰገና አመሰግናለሁ። በጣም ትገኝ እና ያው በትንሹ ኦዲየንስም የሚያውቀው ይመስለኛል፣ ያው ካየሁት ጊዜ ጀምሮ በቃ እና ለሁሉም ነገር መጀመሪያ አመሰግናለሁ። እና ያው ባስን በትንሹ ነግረሻቸዋል ብዬ አስባለሁ። ያው ባስን ያወኩት ከናንተ ጋር ምናምን ነው ለማዋራት በጣም ሞክር ያለው። እሱን ግን ያው አይጂ ላይም ኢንስታግራም ላይም ቴክስት አድርጌለታለሁ ምናምን፣ ብቻ በብዙ መንገድ እሱ ለማግኘት ሞክር ያለው። ግን ያው ሜቢ ከኔ በተሻለ በዙሪያው ብዙ ሰው አለ መሰለኝ ሁሉንም ቼክ ማድረግ ይከብዳል እና በዚህ ታይም ላይ ደግሞ እሷም እንደ ሴትነት ልታግዘኝ የምትችል ትሆናለች ብዬ ስላሰብኩ እሷን ያወራሁት እና ይሄ ነው እኔ ጋ ያለው ነገር። ያው እንግዲህ እንደምታውቁት ነው። ያው ያኔ ነበር በደንብ ያወራችኝ። ከዛ ግን ነገሮች በጣም ከባድ ሲሆኑና የእሷ ማነጋገር ምላሹ ምናምን ሲያስደነግጠኝ ነው በደንብ ማውራት የጀመርኩት ማለት ነው። እሷ ምክንያቱም ያው ሴት ለሴት ነው የምታግዘው። ምንም ወንድሜ ቢሆን ምንም ነገር ቢፈጠር ያው አንድ ሴት ተጎድታ ባገኛት ዝም ማለት ይከብዳል። ምክንያቱም ስሜቱን ታውቆታላችሁ። ማን የትኛውም ሴት የኖረችውን ኑሮ ወይም ደግሞ አፍቅራችሁ የተሰማችሁን ስሜት የነበራችሁበትን ነገር እያወቃችሁ አንድ ሴት አፍቅሬ ያለው ብላ ስትመጣ ዝም ብላችሁ ነገሮችን ማሳለፍ አትችሉ፣ ማናችሁም ብትሆኑ ማለት ነው። ሶ ያደረኩት እንደ ሰው ነው እንደ ሴት ነው ይህን ነገር ያደረኩት። እና ብዙ ምስጋና ያስፈልግም እውነት ለመናገር እና ምን ላደርግ መሰለሽ ያሰብኩት ባሴ ማግኘት አልቻልሽም፣ ደውይለት ብየሽ ነበረ፣ ደውለሽ ስልክሽም አያነሳም። ስለዚህ ዛሬ በአካል ታገኘው እና አንቺ የተሰማሽን ስሜት በግልጽ ተናግሬዋለሽ። ከዛም በኋላ ግን የአንቺ ስራ ነው የሚሆነው። ስልክ ባያነሳም ቢያነሳም እኔ እሱን ተጭኜ ሁለታች አብራችሁ መሆን ያለባችሁ ግዴታ የሚለውን ነገር ማድረግ አልችልም። ተረዳሽኝ። ማንኛውም ሰው የስሜቱን ነው የሚኖረው የሚፈልገው ነገር ነው የሚያደርገው። በግዴታ ደግሞ ማንም ሰው የማንም ሰው መሆን አይችልም። ግን መገናኘት ብቻ ነው የምችለው እኔ ተረዳሽኝ። ያው አንድ ሰው ድልድይ ብቻ ነው መሆን የሚገባው ብዬ ነው ማስበው። ከዛም በኋላ ያለው የሁለታቹ ኢንቲመንሲ ነው የሁለታቹ ቅርብ ነው የሚፈጥረው ነገር ነው እንግዲህ። እና ፍቅር እንግዲህ የእግዚአብሔር ስጦታ ነው፣ ገባሽ? እድለኛም ሰው ነሽ። ማፍቀር እድለኝነት ነው እ እና እንደ ያንን ሰው ባለማግኘት ውስጥ በማግኘት ውስጥ ኔጌቲቭ ነገር እንዳይሰማሽ የሆነን ሰው በጣም ታፈቅረዋለሽ ሊረዳሽ ይችላል ላይረዳሽም ይችላል ገባሽ አብራቹ የምትሆኑ በትን መንገድ ሲስጅ ብልሃተኛ ናትና አብራቹ የምትሆኑበትን መንገድ መፍጠት ትችላለሽ ነገር ግን እኔ እንደ ምክር ወይም ደግሞ እንዳት ታዘቡኝ እንደምትወጁና እንደምታፈቅሪ ወንድ ልጅ ማወቅ አለበት ብዬ አላስብም። ማለት ስሜትሽን መደበቅ አለብሽ ብዬ አምናለሁ። አንዳንዴ የስሜትሽ ልክ ደግሞ ይገፋሻል፣ ስሜትሽን በደንብ እንድታወጭ፣ በደንብ እንድትናገሪ፣ በደንብ እንድታሳይ ምናምን ሊገፋሽ ይችላል። ግን ኮንትሮል ለማድረግ ሞክሪ፣ እራስሽን ኮንትሮል ለማድረግ ሞክሪ። አሁን ለእኔ በነገርሽ ይልክ እሱ ማወቅ የለበት ገባሽ? ወይም ደግሞ እኔ በተረዳውሽ ልክ እሱ እንድረዳሽ አድርገሽ ማዋት የለብሽም። በቂ ነው መውደድሽ ማፍቀርሽም በጥሩ መንገድ መናገር በቂ ነው። ከዛም በኋላ ማሳየት ግን ልክ አይደለም። ገባሽ? ወንድ ልጅ ማፍቀሩ መፈቀሩን ካወቀ እንደሱ የሚኮራ እንደሱ የሆነ ባለስልጣን የሆነ የሚመስለው ምናምን ሰው አይኖርም። ገብትሻል? ያ ደግሞ ነገር አንቺንም እሱንም ነው የሚጥላችሁ። ስለዚህ ኮንትሮል አርጊ ራስሽ። ገባሽ? ኮንትሮል አርጊ ከባሴ ጋር ያለሽን ግንኙነት ከሆነ ነው የምልሽ አሁን ከዚህም በኋላ ላይሆንም ይችላል ግን ደውዬ ይሄ የምታወሪበት መንገድ ነው እሱን የሚሰራው እሱን የሚቀርጸው ገባሽ ሶ በዛ መንገድ ነው መሆን ያለበት ብዬ አስባለሁ ሶ ባሴን እንደማገኘው ያውቃል ግን ደግሞ አንቺን እንደማገኝሽ ቪዲዮ እንደምቀርጽ ምናምን ምንም የሚያውቀው ነገር የለም ስለዚህ ግን እንዳልኩሽ ነው ትንሽ ባሴ ዝምተኛ ነው። አይ ቲንክ ኩሩ ይመስለኛል፣ ኩሩ ይመስለኛል። ስለዚህ እኔ እንደወንድም ስለማቀው ነው። ለሴት ግን ትንሽ ጢባራም ይመስለኛል። ስለዚህ ይሄ ጢባራምነቱን በደንብ እንዲያንጸባርቅ አትፍቀጅለት፣ ተረዳሽ? እና እማቀው ማለት ነው። በዚህ ታስ ፍቅረኛ መያዝ አይፈልግም ነገር አይ ቲንክ ይሄ መጥፎ ኢንፎርሜሽን ይመስለኛል አንቺ ነው ግን እስቲ እኔ ልንገረው እና ያለውን ነገር በደንብ ሜቢ ከልቤ እንደሆነ ከገባው የሚቀየር ነገር ካለ። ስታፈቂ ሁሉንም ነገር አምነሽበት ነው የምትገቢው አይደል? መፈለግንም አለመፈለግንም አምነሽ ነው የምትገቢው። እና ምናልባት በሱ መገፋቴም እኔ ጋር ጥሩ ነገር ሊፈጥር ይችላል። አይታወቅም። ምክር አያስፈልግሽም። በነገርሽ ላይ የበሰልሽ ሰው ትመስልሽ፣ ኤክስፐሪንስ ስለምትመስልነት ለመናገር ጥሩ ጭንቅላት ያላት ጥሩ ንግግር ማረግ የምትችል ልጅ ናት። ከዛ ቆንጆ ናት። ባሴ፣ እባክህ እባክህ፣ ያላት ታበልጥ እና ጥሩ ጥሩ ነሽ፣ ጥሩ ንግግር የምትችልሽ፣ ጥሩ ሰው የሚናገረው የሚያስበውን ነው። ሰው ጥሩ ማሰብ ትችላልሽ ማለት ነው። ወይስ እሱ ሲመጣ እንዳትፈሪ በደንብ በኮንፊደንስ፣ አይ እንደዚህ እንደዚህ ነበር እና አብረን መሆን ከቻል ነው በቃ አሁን ትንሽ እንጠብቀዋለን። እንግዲህ አሪፍ ይመስለኛል መስለኛል። መጣ። እንዴት ነው? ቆየ። በጣም በጣም ለምን? ሩቅ መንገድ ነው የመጣሁት። ታውቃት ልባላት ማናት? ምን ነው? የፈጣሪ ስጦታ በኢየሱስ አጋጣሚ፣ በጣም ደስ ይላል። ጭራሽ አደል የፈጣሪ ስጦታ ማለት ነው። አታብሮም ባሴ ደህና ናት፣ ቆንጆ ናት። ደህና ናት እኮ ያለው ቆንጆ ናት። ቆንጆ አሪፍ አይደለች? በጣም የወደድኳት እኔም፣ በጣም እውነት ነች። በነገርሽ ነው የቤት ስሙ በለጠ ነው። በለጠ ለእሷ ብቻ የሚፈቀደው ለአድርጌቶች ባስ ሌል የሚለው ነገር ስለማያዛቸው፣ ባስ ሌል የሚለው ስም ግራ ይገባታል ብዙ ጊዜ እና ለዛ ነው በለጠ የሚለው ማለት ነው።

አንቺ ደግሞ ሄደሪ ትባያለሽ እና ስሜት ሽነገር ማለት ያለውን ነገር ምናምን መተዋወቅ ትፈልጋለች። አንተን ቲክቶክ ላይ ና ዩቲዩብ ላይ ታለች ምናምን ብዙ ጊዜ ቪዲዮዎችን ታያለች። በቃ ደስ ትላታለህ ምናምን እና ከአንተ ጋር መግባባት ትፈልጋለች፣ መተዋወቅ ትፈልጋለች እና ከአንተ ጋር ቪዲዮ መስራት ትፈልጋለች። ያው ታውቃለህ አንዳንዴ እንደዚህ አይነት ሰዎች ማስተናገድ ኖርማል ነው፣ ኧረ ችግር የለውም። እና አድናቂ ምናምን በኢንስታግራም ቲክቶክ ላይ ምናምን በብዙዎች ቴክስት እያልኩ ነበር፣ እና ኦኬ፣ አልመለስክልኝም። ፅጌን እንዳጋጣሚ ሳወራት ያው ብንቀራረብ፣ ብናወራ፣ አብሬን አንዳንድ ስራዎችን ብንሰራ ደስ ይለኛል። ችግር የለውም። ማለት እቺ ነገር የያዛትና ሁለታችሁ በደንብ እንድታወሩ ፈልጋለሁ ባሲ። እሷም የሆነ ነው ሀሳብ አላት። ነው እኔ አሁን መኪና ውስጥ እጠብቃችሁ። ያዙና አውሩ

እኮ እሺ እኔ አንቺ ምንድን ነው እኔ እኮ አልገባኝም ምን ብላችሁ እንደከፈታችሁት አልገባኝም አይደለም ለቪዲዮ እኮ አይደለም ባሴ ለቪዲዮ ሳይሆን እሷን ዝም ብለህ አውራት አውራት በቃ ያለውን ነገር ማለት ነው እኮ መስራት ይሄ ቪዲዮ እሷ ነው ምንድን ነው በቃ መጨረሻ ላይ እነግርሀለሁ ይሄ ቪዲዮማ ያንተ ነው ለአንተ ነው እኮ ለአንተ እሷ ቪዲዮ መስራት ትፈልጋለች ፎቶ መንሳት ትፈልጋለች ከአንተ ጋር በቃ ወድሀለች ምንድን ነው አንተ አይደለም እሺ በቪዲዮ መስራት ትፈልጋለች ወይስ በሌላ መንገድ ምንድን ነው ምንም አልፈለገችም

እኮ ምንም ተግባቡ። በ ድ መኪና ውስጥ ጠብቃመኪ ውስጥ ሆነ አንቺ አውሪ። አይናፋር አይናፋር አይደለም እ ነው ነገሩ አልገባኝም። እሺ ቪዲዮ እንስራ። የምንሰራው ቪዲዮ ይሄ ነው። ን ንግጭ በቃ አንተ ያለውን ነገር ፊክስ አድርገውና ያማቸዋል። ምንድን ነው የተነጋገራችሁት? እሺ አልገባኝም። እንዴ ብዙ ጊዜ ነው የምታውቂው? እውነት አይ ደስ ይላል። እና ስምሽ ማን ነበር ያልሽ? አይደል አይደል? አይ ደስ ይላል፣ ደስ ይላል። እና ችግር የለውም መሳት እንችላለን፣ እንዳታስቢሽ። ደስ ይለኛል። ታዲያ ቴክስቲንግ ምናምን፣ አረ ችግር የለውም። በጣም በጣም ብዙ ጊዜ ሞከርኩና በዛ ነው ፅጌኝ በጣም ጨቅጭቅያት ነው ይሄንን እድል ያመቻቸችል እንዳታስቢ፣ ችግር የለውም እና አንቺ ይሄ ቪዲዮ ነው። እስቲ አጆ፣ አንቺ እንዴት ነው የምትሰሪው? ትሄድ አይደለም። ሁሉም ነገር አልገባኝም እና እሷ እንዳለች ካም ነው ሰግናል በጣም በጣም ደስ ብሎኛል ስላገኘው እኮ። አይ እኔም ደስ ደስ ብሎኛል የምር፣ ውሸት ህልም እየመሰለኝ ነው። በቃ በቃ አልጠበኩም የምር። ምክንያቱም በጣም ብዙ ቀን ነው ዛሬ ዛሬ እየተባባልን እኔና ጽግኝ። አዎ ህልም እንላለንም እና ዛሬ እንደዚህ ይሆናል ብዬ ነበር ያሰብኩት። ቆይ ማለት በጣም ብዙ ጊዜ ይሆናታል በጣም በጣም ብዙ ቴክስት ነው ላኩል አይጂ ላይም ቲክቶክ ላይም በጣም በጣም በጣም ብዙ ላይቭ ስትጋባ ነው ቴክስት አደርግልሃለሁ። ኮመንት ላይ ምናምን ነገር ስላላየሁት ይሆናል እንጂ መልስ ነበረ። ችግር የለም እንዳትመለስ፣ አሁን ግን ትመልሳለህ። ለሚቀጥለው በጣም አመሰግን። በካሜራ ፊት ቃል ገብተሃል። ችግር የለም ችግር የለም። በጣም ነው ደስ ያለኝ በእውነት ቴንክ ዩ። ግን እኔ አሁን እውነት ነው የምነግርሽ፣ እንትን ነው ማለት ግራ ገብቶኛል። የሚፈጠረው ነገር ሁሉም እንትን ብሎኛል እና ወይ ሌላ ቀን በደም ተገናኝተን እናወራለን። ሌላ ቀን መች ችግር የለውም። በፈለግሽ በቀን ማውራት እንችላለን። በቃ እኔ ልጅ የነገን ማወቅ ፈለኩ፣ መቼውን ማየት ናፈኩ። የፍቅር ምርጫዬ አንችውንሽ ልቤን መንፈሴን ገዛሽ።